እንዴት ናችሁ ተማሪዎች? መተናል መተናል መተናል። ለ15 ቀን ትንሽ በስራ ውጥረት ምክንያት ቪዲዮ አለቀቅንም ነበረ፣ ሶሪ ለማለት እንወዳለን። የባለፈውን ለማስታወስ ያህል ትዝ ይላችሁ ከነበረ ስለ ዴሲማል ፖይንት ፎስፈረስ፣ የፎስፈረስን ራዲ ምናምን አይተን ነበረ። እስቲ ለማስታወስ ያህል ዛሬ የፎስፈረስን ቮሊዩም እናያለን። ቮሊዩሙ ቴክስት ቡካችሁ ላይ እንደ ኤክሰርሳይዝ ስሩት ተብሎ ስሩት ብያችሁ ነበረ። ዛሬ ሪኮል ለማድረግ እስኪ ዛሬ አብረን እንሰራዋለን። የፎስፈረስ አተምን የፎስፈረስ አተምን ቮሊዩም አብረን እንሰራዋለን። ባለፈው ስናይ ትዝ ይላችሁ ከነበረ የፎስፈረስን ራዲ ራዲየስ ኦፍ ፎስፈረስ አተም እንደዚህ አድርገን ሰርተናል። ራዲየስ ኦፍ ፎስፈረስ ራዲየስ ኦፍ ፎስፈረስ ማለት ነው ይሄ በአንግስት ሮም ወደ አንድ ነጥብ አንድ ዜሮ አንግስት ሮም ነበር ብለናል። የፎስፈረስ ራዴስ ዛሬ ደግሞ ቮሊዩሙ ቴክስት ቡካችሁ ላይ በሶስት አይነት መንገድ ይገለጽ ይላል። በአንግስትሮም፣ በሴንቲሜትር፣ በናኖሜትር፣ በአንግስትሮም፣ በሴንቲሜትር፣ በናኖሜትር። ቮሊዩሙ ስፌሪካል ነው። የፎስፈረስ ቮሊዩም ስፌሪካል ነው። ቮሊሞፍ ቮሊሞፍ ፎስፈረስ ይቺ ስፌሪካል ስትሆን ሁልቀን የምንጠቀመው ፎርሙላ ፎር ኦቨር ስሪ ፓይ አር ኪውድ ነው። አር ኪውድ ያቸሁት አይደለ ሬዲሱን ኪውድ ማድረግ ነው። ባለፈው ሬዲሱ ይሄ መሆኑን አግኝተናል። ስለዚህ ይሄን ምን እናደርጋለን? ዳይሬክት ሴሪጌት እናደርገዋለን። የፎስፈረስ ቮሊዩምን ለማግኘት ፎር ኦቨር ስሪ ፓይ ማለት 3142 ማለት ነው። ታይምስ 1.10 አንግስት ሮም ኪውብድ ነው። ይሄ ውጤቱ ስንት ይመጣል? ይሄን ኪውብድ ስናደረገው ቀጥታ ይሄ ኪውብድ ሲደረግ ስንት ይመጣል? 1.331 አንግስት ሮም ኪውብድ ነው የሚመጣው ወደ ኪውብድ ስንቀይረው። ስለዚህ ይሄ ውጤቱ ስንት ይመጣል 5.576 አንግስትሮም ኪውብድ ይመጣል። በአንግስት በአንግስትሮም ስንገልጸው 5.576 አንግስትሮም ኪውብድ ይመጣል፣ ቮሊዩሙ ማለት ነው። የፎስፈረስ ቮሊዩሙ ስፌሪካል ስለሆነ ይሄን ፎርሙላ ተጠቅመን ስንሰራው 5.576 አንግስትሮም ይመጣል ማለት ነው። በሴንቲሜትር ስንት ይሆናል? በሴንቲሜትር ደግሞ ስናየው ስንት ይመጣል? ተማሪዎች አሁን መጀመሪያ ሬዲየሱን አንግስትሮሙን ወደ ሴንቲሜትር መቀየር አለበት። አንግስትሮሙ ይሄ ማለት 1.10 ታይምስ 10 ዘ ፓወር ኦፍ ማይነስ 10 ሜትር ነው። ሬዲየሱ ሬዲየስ ኦፍ ፎስፈረስ ማለት ነው። እቺ ወደ ሴንቲሜትር ስንቀይራት ማይነስ 8 የነበረችው ማይነስ 10 የነበረችው ማይነስ ኤት ትሆናለች ተማሪዎች 1.0 ታይምስ 10 ማይነስ 8 ሴንቲሜትር፣ ሁለት ዲጂት ቱ ዘ ሌፍት ፖይንቱ ይጓዛል ማለት ነው ወደ ሴንቲሜትር ለመቀየር ተማሪዎች። አሁን ወደ ቮሊዩም ፎርሙላችን ስንመጣ 4 ኦቨር 3 ፓይ አር ኪዩብ ታደል ፎርሙላችን ስለዚህ በዚች በአር ቦታ ቀጥታችን ሴግሪጌት ነው የምናደርጋት። ሴግሪጌት ስናደርጋት ምን ትሆናለች? 4 ኦቨር 3 ባንፎርቱ በአር ቦታ እቺን ሴግሪጌት አደርጋታለሁ ኢን ዘ ፓወር ኦፍ ማይነስ ኤይት ዘ ፓወር ኦፍ ኪዩብድ እቺ ኪዩብድ አለች እቺ ይሄን ኪዩብድ ስናረገው ተማሪዎች ይሄ ኪዩብድ ስናረገው ስንት ትመጣለች እቺ 1.33 ታይምስ 10 ዘ ፓወር ኦፍ ቀጥታ እቺ ኪዩብዶ 8 ማይነስ 8ን ስለሆነ የምታባዛው ማይነስ 24 ማይነስ 24 ሴንቲሜትር ኪዩብድ ትሆናለች። ዊች ሚንስ እቺ ቀጥታ እዚህ ቦታ ላይ ትገባለች ማለት ነው። ውጤቱ ስንት ይመጣል? ሰብን ሲክስ ታይምስ ቴን ዛ ፓወር ኦፍ ማይነስ ትዌንቲ ፎር ሴንቲሜትር ኪውብድ ይሆናል ማለት ነው። ኢንተርምስ ኦፍ ሴንቲሜትር ስንገልጸው ውጤቱ ይሄን ያሳየናል ማለት ነው። ቮሊውሙ ኢንተርምስ ኦፍ ሴንቲሜትር ኢንተርምስ ኦፍ ናኖ ሜትር ደግሞ ስናየው አሁን ኢንተርምስ ኦፍ አንግስትሮም ማየነው ኢንተርምስ ሴንቲሜትር፣ አሁን ደግሞ ኢንተርምስ ኦፍ ናኖ ሜትር ስናየው ዋን ናኖ ሜትር ተማሪዎች 1 ናኖሜትር ማለት 1 ታይምስ 10 ዘ ፓወር ኦፍ ማይነስ 9 ሜትር ነው። አንድ ናኖሜትር ማለት የኛ ራዴሳችን ደግሞ የአተሙ የፎስፈረስ አተም ራዲየስ 1.10 አንግስትሮም ነው። ይህ ማለት 1.10 ታይምስ 10 ዘ ፓወር ኦፍ ማይነስ 10 ሜትር ነው። ናኖ ማለት ማይነስ ናይን ነች፣ ተማሪዎች። ስለዚህ እቺ ማይነስ ናይን ከዚህ ላይ ስናነሳ 1.10 ታይምስ ቴንዛ ፓወር ኦፍ ማይነስ ናይን ማይነስ ዋን ማይነስ ዋን፣ ተማሪዎች፣ እዚች ጋር ናይንን ማይነስ ናይንን ከማይነስ ቴን ላይ ሳነሳ ማይነስ ዋን ትሆናለች። ናኖ ሜትር ናኖ ሜትር ትሆናለች ማለት ነው። ናኖ ሜትር፣ ወደ ቮሊዩማችን ስንመጣ ቮሊዩም ዚ ኳል ቱ ፎር ኦቨር ስሪ ፓይ አር ኪውብድ አለን ፎርሙላችን። ስለዚህ በአር ቦታ እች ሴግሪጌት እናረጋት አለን እች ኪውብድ ስናረጋት ምን ትሆናለች ተማሪዎች? እች ኪውብድ ስናረጋት ዋን ፖይንት ስሪ ስሪ ዋን ታይምስ ቴን ፓውሮ ማይነስ ስሪ ናኖ ሜተር ኪውብድ ትሆናለች። ስለዚህ ቀጥታ ዳይሬክት እችን ነው የምናስገባት ፎር ኦቨር ስሪ

በናኖሜትር የፎስፈረስን ቮሊዩም ስንገልጸው 5.576 ታይምስ 10 ዘፓወር ኦፍ ማይነስ 3 ናኖሜትር ኪዩብድ በናኖሜትር ገለጽ ነው ማለት ነው። ስለዚህ በናኖሜትርም፣ በአንግስትሮም፣ በሴንቲሜትርም መግለጽ እንችላለን። ባለፈው ሬዲየስን እንዳየነው፣ ዛሬ ደግሞ የፎስፈረስን ቮሊዩም በአንግስትሮም፣ በሴንቲሜትር፣ በናኖሜትር መግለጽ ችለናል። ስለዚህ ይሄንን ኤክሰርሳይዝ በተለያዩ ቦታዎች ላይ ለተለያዩ አተሞች በመጠቀም በደንብ አድርገን መስራት እንችላለን። በደንብ እውቀታችንን እናዳብራለን ማለት ነው። ተማሪዎች የዛሬ ትምህርታችን ይህን ይመስላል።